ፋና ላምሮት ከተለያዩ የክልል ከተሞች ባሉ ኤፍኤሞቻችን እንዲሁም ደግሞ በ8333 ላይ ተመዝግበው ተወዳዳሪዎች ራሳቸውን ለፈተና እዚህ ስቱዲዮችን መጥቶ ያቀርባሉ። ከዛ በኋላ እንግዲህ የምርጦች ምርጥ የሆኑት ተወዳድረው ያለፉት ወደ ምዕራፉ ይቀላቀላሉ። ምዕራፍ 19ን ከተቀላቀሉት ተወዳዳሪዎች ጋር ደግሞ እኛ ሆስቶች አብረናቸው ቆይታ እናደርጋለን። ከዛ በኋላ ምዕራፉ ይጀመራል። ነው ሂደቱ አደለም? ልክ የምዕራፉ ጅማሬ ጊዜ እዚህ ስቱዲዮ ውስጥ ከእናንተ ጋር በእንዲህ መልኩ ቆይታ አድርገን ነበረ፣ ትዝ ይለኛል። አሁን ደግሞ ምዕራፉ ተጠናቀቀና ፋና ላምሮት ምዕራፍ አስራ ዘጠኝ ከባለድሎች ከአሸናፊዎች ጋር አብረን ተቀመጥን። እንኳን ደስ ያላችሁ ባለድሎች። ካሳሁን ዘውዱ የአንደኛ ደረጃን ይዘው አጠናቀዋል፣ እንዲሁም ደግሞ ብሩክ ሰለሞን የሶስተኛ ደረጃ ይዘው አጠናቀዋል። በጣም ደማቂ የሆነ ምዕራፍ ነበር ያስተናገድነው። የእናንተ ብርታትና የናንተ ብቃት ነው ደግሞ ይህንን ምዕራፍ ደማቂ ያደረገው። ስለዚህ የምዕራፍ ውድድር ሲጀመር የመጀመሪያ የምድብ አንድ ተወዳዳሪ ምዕራፉን በኤልኤም አንድ ተወክሎ የጀመረልን ብሩክ ሰለሞን ነበረ። የኤፍሬም ዘፈን ነበር። ከና ዘፋፈን አረሳው ነበር። ከዛ እሱን ስሜት ብታጋራኝ ደስ ይለኛል። የምዕራፍ መክፈቻ ላይ አንደኛው ነው መስፈን የነበረውን ስሜት ያስፈራል። ማለት የዛኒ ኦልሬዲ ስምንት ነበር ምናምን አልጠበኩም። አንደኛም ይሆናለሁ ብዬ ግን ያው ኮዴንም ካወቅኩ በኋላ ኦልሬዲ ባንዶቹ ኢንትሮውን ከጀመሩ በኋላ ነው ነውና ሙዚቃውን ሴንስ አርጊ እንተኛልኩ እየተሯሯጥኩ ነበር፣ የገባሁት ገብቼ ተዋከብኩኝ ነው ምልሽ በቃ አረሳው ሚያ ጊዜ እና መጀመሪያ ላይ ነበረኝ የስቴጅ ፐርፎርማንስ ና ከዛ አሁን ላይ ደግሞ መለስ ብዬ ሳይው እ አይገነኝ ስለዚህ ለኛል ብሩክ እኔ ጀምራለሁ ሞክሼ ነው ምናምን ብሎ ጀመረ። ዳኛ ብሩክና ያው ለልጅነቱ ልጅነቱም አለ። በነገራችን ላይ 12ኛ ክፍል ማትሪክ ተፈታኝ ተማሪ ነው። በሞዴል ላይ ይገኛል። ሞዴል እየወሰደ ነው አሁንም። ስለዚህ ያንን ልምድ አደረግ ከዛ በኋላ ያው በየሳምንቱ ለውጦች ይመጣሉ ይሻሻላሉ። ከዛ ሶስተኛ ደረጃ ይዛ ደግሞ አጠናቀቀ። ጉዞ እንዴት ነበር? አጠቃላይ እግዚአብሔር የተመሰገኘውን ማለት እኔ አልጠበቅኩም እስከ ፋይናልም ድረስ ይሄዳለሁ ብዬ አልነበረም። ያው ነገር ግን ዳኞቹ ከእለት ከእለት በሚሰጡሽ አስተያየት አንጻርና የራስሽን ቪዲዮ ደግሞ መለሽ ብለሽ ስታዩ የምታስተወያቸው ነገሮች አሉ ያንን ነገር ፊት ለፊት ያሉትን ኦብስታክሎች ምናምን ሶልቭ እያረኩኝ ያው ፋይናል ድረስ ደርሻለሁ። እንግዲህ ከፈጣሪ ጋር ተሳክቶ ያው ሶስተኛ ደረጃን ይዣሉ። የፋይናሉ ቀን ደግሞ የመጨረሻ ፐርፎርማንስ ትዝ ይለኛል እና ዘፍነህ ከዛ ዳኞች በጣም ደስ ብሏቸው አጨበጨቡና አፏጭውላ። ማለት አልሰማሁም፣ ጭራሽ መድረክ ላይ ስትወጡ የምትፈሩት ነገር አለ ማለት መፍራት አለ፣ ግን ጭራሽ አይሰማም አይታይም። እንደ እንደዛ አስባልከኝ አይ ማለት በቃ ኦሬዲ ሌላ ነገር እንትን ካልሽ ሊረብሽ ስለሚችል ምንሽል፣ ኦሬዲ ስራሽንና ስራሽን መስራት ነው። በቃ ወደ ዳኞሽ ማለት ነው አላይሽም ነው የምትለው? ያዘናል እኔ ያገስኩ ብያ እንደ የምጨፍረው ብሪ። ከዛ አፏጨ አፏጨ እኮ ምናምን ብዬ ከጀርባ ሳገኝ እ ብሩኬ እንዴት ነበረ እንትኑ ሰማሁት። ኧረ ነበር እንዴ? እና በጣም ነበረ ስሜታ የሚያደርገው ማለት ነው። እሺ ወደ ካሳሁን አልፋለሁ። ካሳሁን በምዕራፉ በነበረ ቆይታ አብዛኛውን ሳምንት አንደኛ አንደኛ እየሆንክ ነበር ያለፍከው። ከዛ ደግሞ ስትቀላቀሉ ከኤፍሬም ጋር አንደኛ ሁለተኛ የመሆኑም ነገር ነበር። ና የምዕራፉ ቆይታ እንዴት ነበረ? በጣም ቆንጆ ነበረ። ከመጀመሪያው ጊዜ ጀምሮ እንዳልሹ እንደ ፈጣሪ ፈቃዱ ሆኖ አንደኛ አንደኛ እየሆንኩ መጣውኝ። ከዛ ከኤፍሬም ጋር ነበረ ልውውጦች ነበሩን። በጣም ቆንጆ ሳምንቶችን ያሳለፍ ነው። የነበሩትም ልጆች እጅግ በጣም ጠንካራ ነበሩ። እንድትሰሪ እንድትለወጪ ነው የሚያደርጉሽ። እንድትዘናጊ የሚያደርጉ ልጆች አልነበሩም፣ እነ ብሩኬ ኒውሲን ጨምሮ። በጣም ይገርመኝ ጊዜው ጋር ያስኩ ከብሩኬ ጋር ያላችሁ ተማሪ ነው ብሩኬ የለምድም ጉዳይ አለ ያላችሁ ልዩነት ይገርም ነበረ፣ ግን ደግሞ እንደ ቤተሰብም ነበራል በጣም ይገርም ነበር። በተለይ ምድብ አንድ ላይ የነበር ነው ልጆች ውስጥ ማረፊያ ሆነን ተራችን ሲደርስ ባለው ሰዓት ውድድር መሆኑን ሁሉ እንረሳው ነበር። በጣም እንጮታለን፣ እንስቃለን። በቃ ወጥር እንዳትዘናጋ ምናምን እንባባላለን። ሊገባ ሲል፣ ወይኔ ሊገባ ሲል ምናምን እና ያቺ የውጤት ሰዓት ስትደርስ ብቻ ነበረ የምንዘጋገው። የተወሰነች ደቂቃ እንዘጋጋለን። እዛች ጋ በቃ እዛች ጋ በቃ ማን ይሰናበት ይሆን ምን ይገጥመን ይሆን ምናምን የሚል ነገር አብያው። ዳኞቹ በተለይ የሁለተኛው ዙር ውጤት እነሱ ጋር ስለሆነ አናውቀውም እና ግን የነበረን ነገር እጅግ በጣም ውድድር ሁሉ አይመስልም ነበረን። እንደውም አንዳንድ ጓደኞቼ ያለንን ግንኙነት እያዩ አረ ውድድር አስመስሉት፣ ምንም ውድድር አይመስልም ያላችሁ ነገር ምናምን ነገር ይሉን ነበር። ያው የተለመደው እንትን ስለሆነ ነው። ውድድር ሲሆን በቃ ይሄኛው ላይፍ ላይ ያለው ነገር ይረሳና ፉክክሩ ወደ እንትንም ያልፋል። የግል አይነት አለመመቻቸት። ዘፈኖች ላይ ራሱ እንረዳዳ ነበር። የማይሰማ ግጥም ያሉ እንደዋወላለን፣ እንጻጻፋለን። ቫሊዩ አድ ሲያስቡ ምናምን የጋሪውን ነገር ካለ እንተጋገዝ ነበር ምናምን። በፍጹም በቃ ውድድር አይመስልም ነበር። እንደምትመካከረው ወቁትማ የመጨረሻው ቀን ሁላችሁም ከፊት ለፊት ግጥም ይዛችሁ የመጣችሁ ግን በጣም የሚገርም ነው። የግማሽ ፍጻሜ ጊዜ ነው አይ ቲንክ አይደል? አዎ፣ የግማሽ ፍጻሜ ጊዜ ሁላችሁም ከፊት ግጥም እና መሀል ላይ ግጥም አድርጋችሁ መጣችሁ። ከዛ እንዴ እነዚህ ልጆች ምንድን ምንድነው ምን አስበው ነው አልኩኝ እኔ። አዎ፣ በቃ ምንም የሚሰሰት ነገር አልነበረም። እኔ ከጠየቅኩኝ እሱ ወይ እሱ እኔን ከጠየቀ ምንም የሚሰሰት ምክንያቱም ፐርፎርም ተደርጎ ስዳኞች ጋር ስለሆነ ውጤቱ ብዙ አንጨናነቅም ነበር ስለሌለው ነገር አዎ። እርሱ በጣም ቆንጆ ጊዜ ነበር የሚገርም በጣም የብዙ ጊዜ የዳኞች አስተያየት ያው ያንጻል እናየዋለን ለውጣችሁን እኛ እንኳን ሆስቶቹ ሙያዊ ነገር ሳይኖረን ግን ብሩኬ ምን ተሻሻለ ምን አሻሻለ የሚለውን ነገር በጣም እናያለን ስለዚህ በየሳምንቱ ለውጥ ይኖራችኋል ብሩኬ በጣም የፈራህበት ወይ ተሰናበትኩ ዛሬ ተበላ ያልክበት ቀኔላ የሆነ ጊዜ አይ ቲንክ መጨረሻ ላይ እንደዚህ መጨረሻ ላይ ማለት ለመትረፍ የሚባለው ፓርት ላይ አንድ ቀን ቀርብ ያለው ወደ ሩብ ፍጻሜው ላይ ማለት ነው እና ኦልሬዲ የዛን ጊዜ የሰራሁትም ስራ ትንሽ እኔም ታውቆኛል ማለት መጀመሪያ ላይ ካቀረብኩኝ በኋላ ሁለተኛ ላይ የሰራሁት ስራ ትንሽ ችግር እንደነበረው ምናምን ታውቆኛል እና አልጠበቅኩም። በቃ ቢያንስ አራተኛ ሆኜ ቢያንስ ተንጠልጥዬ እንትን ቢሆን መጨረሻ ላይ ሁለት ቀረና ስም ሲነበብ ደግሞ እናንተ ችግራችሁ ታዘገዩታላችሁ። በጣም ስም ሲነገር ድረስ መከራ ነው። ከዛ በቃ ሌላ ጭንቀት ውስጥ ነኝ እና የዛኔ ማለት ነው ኦልሬዲ ማለፌም ከተነገረኝ በኋላ ድሮ ኦልሬዲ ከጨረስም በኋላ ምድብ አንድ ምናምን እያለን ሲ ጋር ያለውን ታውቂያለሽ ከካሲሽ ጋር ምናምን ኬሽ ተባብለን ምናምን በቃ ቻው ምን እንደዋወላን ተባ የዛኔ ሰማው ቀጥታን የልኩት ማንንም አላገኘሁ። ወደ ቤት ራሱ ማለት ነው። በጣም በቃ የምር ማለት እዚህ ደር እዚህ በቃ ሩ ፍጻሜ ላይ ደርሼ ከሞቅ መጀመሪያ ላይ ብሰናበት ብዬ ነበር። በቃ ራሴን እንትን ያልኩት ምክንያቱም እንዴት ነው አንድ ነገር ለመያዝ ጫፍ ላይ ደርሰሽ ከምትወርቂ ከጅምሩ ቢቆም ይሻላል የሚል አስተሳሰብ ስላለኝ ማለት ነው። ከዛ ያቺ ጊዜ በጣም እና ቤት ገብቼ ደግሞ በቲቪ ሳይሆን ካሜራው እንዳለ ፎከስ ሁኔታ ይሄ ደም ስሬ ምናምን ተበቃ አይነ ሁላ ደንግጠህ ነበር፣ እንደዚህ ብለህ አይንህ እንደዚህ ሲታይ በቃ አላ አላመንክም፣ ያታውቅ እንዴ አሁን እንደዚህ ያስፈራ ነበር በጣም እና የመጀመሪያም ጊዜ ስለነበር አልጠበኩትም። ማለት እዛ ቦታ ላይ ቆሜ ስለማለቅ። አዎ ያስፈራል በጣም አዎ። በተለይ የውጤት ሰዓት ከባድ ነው። በነገራችን ላይ ለእኛም ከባድ ነው። ሁሌ እንላለን እኮ እኔ በተለይ አሰናባች የሆንኩ ቀን በቃ በጣም ነው የምጨነቀው፣ ቁጥሩ መጥራቱ ከዛ የሰዎችን ስሜት ማሰናበት ደስ የሚል ነገር አይደለም። እና ያለውንም ልፋት ስለምና ከጀርባ ያላችሁትን የምትለፉትን ልፋትም ስለምናስተውል ማለት ነው። እና በጣም ነበረ የምታስጨንቁን፣ በጣም ታሳዝኑን ነበረ። በጣም አሳዛኝ ተሰናባች ላንተ ማን ነበር? ዳጊ። እኔም በተመሳሳይ ዳጊ የተሰናበተ ጊዜ ፊል አድርጌ ያለው በጣም የማይቀር ነገር ቢሆንም አንድ ሰው መሰናበቱ ግን በቃ ትንሽ እንትን ብያለሁ። ደግሞ አንተ ጋር አንደኛ ሁለተኛ እየሆነ ነበረ ጋብር ነበር ስመጠ የነበረው ና ትንሽንትን አርግ ያሉ የዛን ጊዜ ባይሰናበት ምናምን ብያለሁ። ፋና ላምሮት የዕለት ፐርፎርማንስ ነው ስንል እኮ ምክንያቶቹ ማሳያዎቹ እነዚህ ናቸው። አንዳንዴ እኔ ጉንፋን ይዞኝ ምናምን ልትል ትችላለህ። ድንገት መጥተህ የሆነ ቅዝቃዜ ሰምቶ ድምጽ ሊዘጋ ይችላል ምናምን እና እነሱ ነገሮች ያው ጥንቃቄ የሚፈልጋሉ። ከዛ ውጭ ደግሞ አቅርቦቱም ያስታውቃል ይወስናል። የውድድሩም ከባድ ፓርት እሱ ነው። ከመስፈን ከማጥናት ባሻገር ኮንዲሽን መጠበቅ ነው በቃ ከባዱ ፓርት እሱ ነው፣ በጣም ከባዱ። ከዛ ደግሞ ሁለታችሁ ስትቀላቀሉ ሁለቱ ምድብ ሲቀላቀል በየሳምንቱ ይሆናል ውድድር፣ በየሳምንቱ አዳዲስ ሙዚቃ ማጥናት፣ በየሳምንቱ እንትኑም ይቀየራል። በየ አስራ አምስት ቀን የሚመጣው ነገር ይቀየራሉ። አመት ቤተሰባዊ ቆይታችሁ በጣም ቆንጆ እንደነበር ተስፋ አድርጋለሁ እዚህ የነበረውንም ስለምናይ ማለት ነው። የህዝቡ ጋር የነበረው አቀባበል እንዴት ነበር? ብሮኪ ምን አለ? የቅርብ ዘመዶች ሊሆን ይችላሉ፣ አስተያየቶች ላይ አዎ በመጀመሪያ እናቴ ነሽ፣ በጣም ደስ ያላት ማለት ሙዚቃ እንደ ተናገ ኢንተርቪው ላይ ምንትን እንዳልኩት ሙዚቃ ላይ እንትን እንድል አልፈልግም ነበር። በቃ ትምህርት ላይ ነው በጣም ፎከስ እንዳደረግ የምትፈልገው ማለት ነው። እና ብራዘር ነው በጣም ለእንደዚህ ሰፖርት ሲያደርገኝ የነበረው። እዛ ወደ ፋይናሉ እየተጠጋው ስመጣ በቃ ያው እይቷም እየተሻሻለ መጣና መጨረሻ ላይ እሷን እዚህ መድረክ ላይ ማምጣቴ በጣም ነው ደስ ያለኝ። በጣም እሷም ከምታስበው በላይ ተደስታለች። ብዙ ሰው ደውሏል ምናምን ምናምን። ትምህርት ቤት ራሱ በቃ ትምህርት ቤት ገንዘብ አካፍለን ፓስቲ ጋብዘን ምናምን አላሉ። አልገባም ነው እስከ አልገባም ሚለው ማለት ማለት፣ ተማሪዎች አልገባም በሚለውት አልፈው ያለሽ አሁንም አልገባም እኮ አይደለ? አልዘረዘርኩትም ቼኩን ያለ እና በጣም ደስ ይላል። በጣም መንገድ ላይም ሰው ሲያገኝሽ ምናም እንደዚህ ሞር ፋናን በደንብ የሚያይ ሰው አይ ቲንክ እሁድ ለት የፋና ቀለማትን እራሱ ኢንተርቪው አድርገን ከወጣን በኋላ ካስች ካስታወስክ፣ መንገድ ላይ ሰው አስቆሞ አራታችንን ሰላም ብለው ምናም ምናምን ሄዱት እና ደስ ይላል በጣም ፋን ፋናል አምሮስ በጣም ተደራሽነት ካላቸው ፕሮግራሞች መካከል ነው። በጣም የሚታይ ነው። በመላው ዓለም የሚደርስ ፕሮግራም ስለሆነ ያ ህዝቡ ላይ በቀላሉ ይቀራል። ፊታችሁ ደግሞ በየሳምንቱ የሚከታተል ቋሚ ተመልካቾችም ስላሉ ማለት ነው። ካስሻን የነበረው አቀባበል እንዴት ነው? ተመሳሳይ ነው። በጣም የሚገርም ነው። ከመንገድ ላይ ጀምሩ፣ እንደገና በምንጠቀመው ማህበራዊ ሚዲያ ላይ ጀምሩ እና በቃ እኔ ደግሞ በተለይ የተወሰነ ጊዜ አቋርጬ ነበር እና ሰባ ስምንት ዓመት ከሙያ ወጥቼ ሌላ ስራ ስለነበረ ሌላ ክፍለ ሀገር ላይ እዛ በፍጹም ሙዚቃ እንደምሰራ አያውቁምና በቃ ትንግርት የሆነባቸውም ሰዎች አሉ። ጭራሽ መስፈን ጭራሽ በዚህ ደረጃ ምናምን ያሉ ሰዎች አሉ እና እኔ ቀድሜ ሰራ እንደነበር ስለማያውቁ ማለት ነው። እና የነበረው ነገር ብዙ ሰው ያፈራውበት ነው፣ ከጎኔ እንደሆኑ ብዙ ሰዎችን ያወኩበት ነው እና እጅግ የፋና ቤት የሰጠኝ ነገር በጣም ትልቅ ነው። በነገራችን ላይ ፋና ላምሮት ባለተሰጦችን ተሰጧቸውን አጉልተው እንዲያወጡ እድሎችን እንዲመቻቹ እንዲጠቀሙ ያደርጋል። ብሩን ብቻ አይደለም፣ እውቅናውም አለ። ከዛ ደግሞ ለስራዎችም እድል ይፈጠራሉ ና እነዚህ እነዚህ ነገሮች ሁሉ አሉ። በተለይ ደግሞ አሁን ከፊታችን የሚገኘው አምስተኛው የአሸናፊዎች አሸናፊ በጣም ተጠባቂው ውድድር ነው። እንዲሁም ደግሞ ብዙ ለውጦችን የምናይበት ነው ተወዳዳሪዎች ላይም ጭምርና የእናንተም ከፍተኛ ዝግጅት የሚጠበቅበት ነው። ዝግጅት ምን ይመስላል ብሩኬ? አው አሪፍ ነው። ከፈተና ጋር እየታገልኩ ምን ካል ከፈታኩ ስልልሽ ነው እኮ። ያው ሁለቱም ትልልቅ ትልቅ እንትን ናቸው ልብሽ የትምህርቱም የሙዚቃው። ያው ሁለቱንም እኩል ለማስኬድ ሞክራለሁ። እንኪስ ደግሞ የሚጀምርበት አካባቢ ማቲክ እምወስድበት ቀን አካባቢ ጋር በጣም ተቀራራቢ ነው። የተሻለኝ እናደርጋለሁ። ግን ያው እዚህ ድረስ እዚህ ራሱ መድረሴ ለኔ ትልቅ ሰክሰስ ነው። በጣም አዲስ ኤጅ ማለት ነው እና ያው ከፈጣሪ ጋር ደግሞ እሱንም ነው በደንብ ልምምድ ይፈልጋል። በደንብ ጥንቃቄ ይፈልጋል። አምስተኛው አሸናፊዎች አሸናፊ ምክንያቱም ሁሉም አሸናፊ ነው የሚመጣው እዛ ቦታ ላይ ሁላችሁም አሸናፊዎች ናቸው። ስለዚህ በተለየ ብቃት እኛም ደግሞ በነገራችን ላይ ሚስጥር ነው እንዳትናገሩ፣ በጣም ተዘጋጅተናል እኛና ፕሮዲሰሮቹ። ስለዚህ መልካም እድል ይሆንልን። በነገራችን ላይ ተመልካቾቻችን ብሩኬ ለ12ኛ ክፍል ማትሪክ ፈተና እየተዘጋጀ ነው። ስለዚህ ለአምስተኛው አሸናፊዎች አሸናፊም እየተዘጋጀ ነው። ለሁለቱም አዳዲስ ምዕራፎች ናቸው። በህይወት መልካም ሁሉ እንዲያጋጥምህ እንመኛለን። ካስሽ እንዴ ነው ዝግጅት? አምስተኛው ያው በጣም ቆንጆ ነው። ገና ሁኖ የጨረስ ነው ምዕራፉን ምዕራፉን 19 አጭር ነው፣ ግን ያም ቢሆን ግን በተቻለን አቅም ጥሩ ነገር ይዘን ለመምጣት እንሞክራለን። ግን ከዛ ባሻገር ቆንጆ ጊዜ የምናሳልፍ ይመስለኛል፣ ተመልካችም ማጠቃለይም ያለው ቅድም እንዳልሹ ያሸነፉ ልጆች ናቸው የሚገናኙት። ከዛም አልፎ ትንሽ ሰፋ ያለ ጥናት ጊዜ ያገኙም ልጆች አሉ ምናምንና ጥራቸው፣ ችግር የለም እነሱ ያበረቱ ናቸው ማለትና 18 አሸናፊዎች ይዘው የሚመጡት ጠንካራ ነገር እኛን ያበረታናል ብዬ ነው ማምነው። ይዘው ሲመጡ እኛም እንድንሰራ ከስር ከስር ቶሎ ቶሎ እንድንዘጋጅ ነው የሚያደርገና እንዳጠቃላይ ቆንጆ ጊዜ የሚኖር ነው የሚመስለኝ። እኛ እኔም በአቅሜ እየተዘጋጀሁ ነው። ባለው ውስን ጊዜ በጣም ጠንካራ ወንድማዊነት ያለበት እንዲሁም ደግሞ በጣም ጠንካራ ጓደኝነት ያለበትም ውድድር ነው። ስለዚህ ይሄኛውን ጓደኝነታችሁን ደግሞ ይበልጥ አጠናክራችሁ እርስ በርስ መተጋገዙም መተባበሩም እንዳለ ሆኖ ማለት ነው ጥሩ ነገር ታቀርቡልናላችሁ ብለን ተስፋ እናደርጋለን። በእናንተ ፐርፎርማንስ ላይ የተመሰረተም ስለሆነ ማለት ነው። ስለዚህ በደንብ ይጠብቋችሁ ተመልካችሁ። አዎ በሚገባ እየፎከራችሁ እንጂ ትንሽ ፎከራማ ያስፈልጋል፣ ተመልካችን የሚመጥን ነገር። እኔ በግሌ ቆንጆ ነገር ይዤ ለመቅረብ ሞክራለሁ፣ ግን ያን ሁሉ ሳደርግ አቅሜን ነው የእኔን ነው የምችለውን ያህል ነው የማደርገው። አዎ ስለዚህ ከምዕራፍ 17፣ 18 እንዲሁም 19 ተወዳዳሪዎች ጋር አምስተኛውን የአሸናፊዎች አሸናፊ በቅርቡ እንጀምራለን። በጣም ደማቅ ውድድር ይኖረናል። እናመሰግናለን ብሩክ ሰለሞንና ካሳሁን የምታመሰግኑት አካል ካለ በይበልጥ እንደው ካለ ቴንክዩ ማለት ትችላለን። ግን ማለት የውድድሩ ጊዜ ማለት የፋይናል ጊዜ በቃ ያለሽበት ኮንዲሽን ሁሉንም ሰው አመስግነሽ እንትን እንድት እድል አይሰጥሽም። አሁን ደግሞ ዘርዝራ ተካኪ ያ ሲሆን በጣም በቃ የዛኔ በጣም የተጸጸጥኩትም ማለት ነው። በጣም ሲያግዘኝ የነበረ ከውድሩ ቀን ጀምሮ ጓደኛዬና እዚህ ፋና ላምሮት ደግሞ አይ ቲንክ ምዕራፍ ስንት ላይ እንደሆነ አላውቅም፣ ዘላለም ሸቱ የሚባል ተወዳዳሪ በጣም በጣም በቃ እስካሁን ድረስ ሰፖርት ሲያደርገኝ እስከ ፋይናሉ የፋይናሎቹ ሶስቱ ሙዚቃዎች የእሱ ነምበሮች ናቸው። እሱን የመረጠልኝ እና በጣም በጣም ከልቤ ማመስገን እፈልጋለሁ። ለዛን ጊዜ ደግሞ ይቅርታ የነበርኩበት ኮንዲሽን ስለማይፈቅድ አመሰግናቸዋለሁ። እኔም ብሩኬ እንዳለው የረሰውት ምስጋና እንትኖች አሉ። አብዛኞቹን አመስግኛለሁ፣ ግን በመጀመሪያ ፋናን ሚዲያንን በጣም አመሰግናለሁ። ይህን እድል ሰጥቶን ከህዝብ ጋር እንድንገናኝና አቅማችን እንድናሳይ ስለረዳን በመቀጠል ዳኞችን እጅግ አርጌ አመሰግናለሁ። በየዙሩ የሚሰጡን ነገር የሚያበረታቱን ነገር የልብ ሲያደንቁ እኛም ለቀጣይ የተሻለ ነገር ነበር ይዘን የምንመጣ የነበረውና እሱን አመሰግናለሁ። ከዛ በተረፈ ቫሊዩ አድ በማድረግበት ሰዓት አንዳንድ ነገሮችን ስጨምር ግጥም የሚጽፍልኝ ጓደኛ አለኝ፣ ዜና ታደሰ ይባላል። በዚህ አጋጣሚ እሱን እጅግ አዎ ያው መጀመሪያ ላይ ላይ ተናገረ እንዲ እንዲባለቀ፣ ማመስገን ከባድ ነው። የሚረሱ ነገሮች ማእት ናቸው። ደቂቃው አጭር ነው ብያለሁ። ይሄን እድል ስላገኘው ደስ ብሎኛል። አመሰግናለሁ። በቃ እኛም እናመሰግናለን። ብሩን ደግሞ ያው እሱ አልዘረዘረውም አልዘረዘረውም፣ ማልዘረዘረው እንዳትጠይቋቸው፣ ስለገንዘቡ ስለነበረን ጊዜ በጣም አመሰግናለሁ። ካሳሁን ዘውዱ የምዕራፍ 19 አንደኛ በመውጣት ያሸነፈው እንዲሁም ደግሞ ብሩክ ሰለሞን ምዕራፍ አስራ ዘጠኝን ሶስተኛ ደረጃ ይዞ ያጠናቀቁ ተወዳዳሪዎቻችን ናቸው። ስለሰጣችሁን ጊዜ እናመሰግናለን። በምዕራፍ በአምስተኛው የአሸናፊዎች አሸናፊ በላቀ ብቃት በጥራት እንገናኛለን። መልካም ቆይታ። ተመልካቾቻችን ቆይታችን ይቀጥላል። ስለሰጣችሁን ጊዜ እናመሰግናለን። ፋና ላምሮት ምዕራፍ አስራ ዘጠኝ አጠናቀን የአሸናፊዎች አሸናፊ መሸጋገሪያ ዋዜማ ላይ እንገኛለን። እናመሰግናለን። መልካም ቆይታ።